ሰላም ጤና ይስጥልን ክቡራትና ክቡራን፣ የኢትዮ ሚዲያ ማዕከል ቤተሰቦች፣ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የቀድሞ የአትሌት ገለቴ ቡርቃ ባለቤት ተለቆ ወደ ቤቱ እንደገባ መሰማቱ፣ ያለመከሰስ መብታቸው የተነሳው የቀድሞ የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በቁጥጥር ስር መዋላቸውና በረከት ገብረዋ በሚል ስም የምትታወቀው ግለሰብ ደግሞ እህት ብራላ ትስጠኝ በማለት ደፍን ሰባት ወር የእናቴን ልጅ ወንድሜን አስሮ ሲያሰቃየው ነበር ነበር ስትል በአቶ አልማየሁ ጢሞቴዎስ ላይ ክሷን አቅርባለች። ይህን መረጃን በዜናችን በዝርዝር እናስማቸዋለን። የአሁን ከፍተኛ አመራር የነበሩትና የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በማህበራዊ ትስስር ገጻቸው ለሁለት ወጣቶች ድምጽ በመ ለመንግስት መልእክት አስተላልፏል። ወጣቶቹ ቴዎድሮስ ጌታቸውና ታደለ ጥበቡ ይባላሉ። ሁለቱም ወጣቶች በከተማ ማህበራዊና ኢኮኖሚያዊ ጉዳዮች ንቁ ተሳትፎ የነበራቸው በወጣቶችና በባህርዳር ከተማ ህዝብ ዘንድም ተደማጭነት የነበራቸው ወጣቶች ናቸው። ሁለቱም ከቤታቸው በጸጥታ አካላት ተይዘው የተወሰዱ ከአንድ ዓመት በላይ አልፏቸዋል። ቤተሰቦቻቸውና ጓደኞቻቸው የት እንደደረሱ በተደጋጋሚ የሚመለከታቸውን አካላት ቢጠይቁ ምላሽ ማግኘት እንዳልቻሉና አሁንም በምን አይነት ሁኔታ እንደሚገኙ ማወቅ አልተቻለም። ስለዚህ መንግስት በምን አይነት ሁኔታ እንደሚገኙ ያሳውቀን የሚል መልእክት ነው ዶክተር ደሳለኝ ጫኔ በማህበራዊ ትስስር ገጻቸው ያጋሩት። ይህን መረጃም በዜናችን በዝርዝር እናስደምጣቸዋለን። አጼ ፋሲል ክፍለ ጦር ና ኢንጂነር ስመኘው በቀለ ክፍለ ጦር በጥምረት በፎገራ ወረዳ በአገዛዙ ኃይል ጥቃት እንዳደረሱ እንዲሁም በደብረ ታቦር ከተማ የተለያዩ ኦፕሬሽኖች ተሰሩ የሚሉ መረጃዎችም ወጥተዋል። በዝርዝር የምንመለከተው ርዕሰ መረጃችን ነው። ተፈናቃዮች ለፖለቲካ አላማ ማስፈጸሚያ እየተደረጉ ነው ሲሉ ደግሞ በትግራይ ክልል የሚገኙ የፖለቲካ ፓርቲዎች መግለጻቸው ተሰምቷል። በሕወሓትም ክስ አቅርበዋል። ይህ መረጃም በዝርዝር እናስደምጣቸዋለን። የጅቡቲ ፕሬዚዳንት አብይ አህመድ ጦርነት እንደማያዋጣው አውቋል ሲሉ ተደምጠዋል። የጅቡቲ ፕሬዚዳንት ኢስማኤል ኦማር ጌሌ ዣን አፍሪካ ከተሰኘ የፈረንሳይ መጽሄት ጋር ሰሞኑን ቃለ ምልልስ አድርገዋል። በዚህ ቃለ መጠይቅም በርካታ ጉዳዮች ተነስተውላቸው ምላሽ ሰጥተዋል። ከጥያቄዎቹ መካከልም ኢትዮጵያን የሚመለከቱ ይገኙበታል። ኢትዮጵያና ዶክተር አብይ አህመድን በሚመለከት የቀረበላቸውን ጥያቄና የሰጡትን ምላሽም በዜናችን አካትናል። በኢራንና በእስራኤል ላይ ጦርነቱ ቀጥሏል። አሜሪካም በጦርነቱ እጇን አስገብታለች። ሚሳኤሎችን በማክሸፍ አሜሪካ መሳተፍ ጀምራለች። ኢራን በእስራኤል ላይ የሚሳኤል ጥቃት በፈጸመችበት ወቅት አሜሪካ ሚሳኤሎችን በማክሸፍ መሳተፏን ከፍተኛ የአሜሪካ ባለስልጣናት እየገለጹ ነው። እስራኤል በትናንቱ ምሽት ኢራን ላይ በከፈተችው ጥቃትም ሁለት መቶ የጦር ጀቶችን ተጠቅሟል ተናግራለች ጀሩሳሌም ፖስት ባወጣው መረጃ በመጀመሪያ ሌሊቱን የኢራንን የአየር መቃወሚያ እዚያው ኢራን ውስጥ ቀድሞ በሞሳድ በተሰሩ ድሮኖች እንዲወድሙ ተደርጓል ኢራን ሰማያዊ ላይ ምንም ጣምን የምታይበት እድል አልነበረም ኢራንን ከእንቅልፏ የቀሰቀሳት የእስራኤል ቦምብ ነበር እስራኤል ኢላማ ያደረገችው ታላላቅ የጦር መሪዎችን የኢራንን የአብዮት ጠበቃ ጦር የኒውክሌር ሳይንቲስቶችን የኒውክሌር ማብሊያ ጣቢያዎችንና ና የሚሳይል ማሱን ጨፊያ ሳይቶችን ነበር በኢራን ና በእስራኤል መካከልም ያለውን ጦርነት አስመልክቶ አሁናዊ መረጃዎችን ይዘንላችሁ ቀርበናል ክቡራትና ክቡራን የኢትዮ ሚዲያ የማዕከል ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳርስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ኢትዮጵያን ከጎረቤቶቿ የሚያዋስናት በሺዎች ኪሎ ሜትር የሚቆጠር ሰፊ ዓለም አቀፍ ድንበር መኖሩን ሰሞኑን ለሕዝብ ተወካዮች ምክር ቤት የገለጹት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በአግባቡ የተከለለ የተሰመረ፣ ወይም የተለየው ግን ከግማሽ በታች የሚሆነው ነው ብለዋል። ኢትዮጵያ ታሪክን፣ ሕግን እንዲሁም መልካ ምድራዊ አቀማመጥን ታሳቢ ባደረገው ሁኔታ የድንበር ማካለል ስራን ተቋማዊ ቅርጽ ሰጥታ ለማከናወን በዝግጅት ላይ መሆኗን የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያን ከጎረቤቶቿ የሚያዋስናት በሺዎች ኪሎ ሜትር የሚቆጠር ሰፊ ዓለም አቀፍ ቀፍ ድንበር መኖሩን ሰሞኑን ለህዝብ ተወካዮች ምክር ቤት የገለጹት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአግባቡ የተከለለ የተሰመረ ወይም የተለየው ግን ከግማሽ በታች የሚሆነው ነው ብለዋል። አስተያየታቸውን የሰጡ አንድ የቀጠናዊ ጉዳይ ተንታኝ ሀገራቱ ድንበር በአግባቡ አለመካለል በቀጠና ቋሚ የሆነ የግጭት መነሻ እየሆነ ቆይቷል ብለዋል። ይህም አንዱ መንግስት በጎረቤት ሀገር ላለውን መንግስት ለመጣል አንድ መንገድም ሆኖ ቆይቷል ሲሉ ጠቅሰዋል። ኢትዮጵያ በአፍሪካ ቀንድ ቀጠና ውስጥ ካሉ ሁሉም ሀገራት ጋር የምትዋሰን ብቸኛ ሀገር መሆኗን በሳምንቱ መጨረሻ ብዙ ተወካዮች ምክር ቤት የገለጹት የውጭ ጉዳይ ሚኒስትር ጌዴዮን ጢሞቴዎስ ይህ የድንበርና የወሰን ጉዳይ ትኩረት የሚፈልግ ተጨማሪ ሰፊ ያሉትንም ስራ የሚጠይቅ ነው። አንዳንድ ሀገራት ይህንን የሚመለከት ኮሚሽን አቋቁሞ ከየሀገራቱ ጋር በዲፕሎማሲ ግንኙነት የተለየ የታወቀ ድንበር እንዲኖር እንቅስቃሴ ያደርጋሉ ያሉት ሚኒስትሩ ኢትዮጵያ በዚህ ረገድ ብዙ ይቀራታልም ብለዋል። ሚኒስትሩ የማካለል ስራውን ለመስራት መጀመሪያ መለየት መጠናት ያለባቸው የውስጥ ስራዎች እንዳሉ ገልጸው በሂደት ከጎረቤት ሀገራት ጋር ጉዳዩን አጀንዳ አድርገን መነጋገር መግባባት ይጠይቃል ሲሉም አስገንዝበዋል። ወደ ቀጣዩ መረጃዎች ስናልፍ የጅቡቲ ፕሬዝዳንት አብይ አህመድ ጦርነት እንደማያዋጣው አውቋል ሲሉ ተደምጠዋል። የጅቡቲ ፕሬዝዳንት ኢስማኤል ኦመር ጌሌ ጄን አፍሪካ ከተሰኘ የፈረንሳይ መጽሄት ጋር ሰሞኑን ቃለ ምልልስ አድርገዋል። በዚህ ቃለ መጠይቅም በርካታ ጉዳዮች ተነስተውላቸው ምላሽ ሰጥተዋል። ከጥያቄዎቹ መካከልም ኢትዮጵያን የሚመለከቱ ይገኙበታል። መጽሄቱ ባለፈው አመት ጠቅላይ ሚኒስትር አብይ አህመድ የባህር ወደብ እንደሚያስፈልጋቸው ከተናገሩ በኋላ ከጎረቤቱ ኢትዮጵያ ጋር ያላቸው ግንኙነት ሻክሯል፣ ያ ውጥረት አሁን በምን ሁኔታ ላይ ይገኛል የሚል ጥያቄ ጥያቄ ይቀርቦላቸዋል። ፕሬዚዳንት ጌሌ ሲመልሱም በኔ እይታ አብይን ፍላጎት በኃይል ለማሳካት እንደማይችል ተረድቷል ብዬ አምናለሁ። ኢትዮጵያ የጎረቤቶቿን ሕልውና ሳትጎዳ የአሰብን፣ የጅቡቲን ወይም የበርበራን፣ የሞቃዲሾን ወደቦች ማግኘት ትችላለች። በዚህ ረገድ በቱርክ አማካኝነት የተደረገው ሽምግልናም ጥሩ ሚና የተጫወተ ይመስለኛል። እኛን በተመለከተ ጅቡቲን እንደ ክሬሚያ አለመሆኗን ለአዲስ አበባ በግልጽ አሳውቀናል ብለዋል። ይህን ተከትሎ መጽሄቱ እናንተ የታጁራ ወደብን በጋራ ለማስተዳደር ለኢትዮጵያ ምክረ ሀሳብ አቅርባችሁ ነበር፣ ይህ ጉዳይ ከምን ደረሰ ደረሰ ሲልም ጠይቋል። ፕሬዚዳንቱ ሲመልሱ ኢትዮጵያውያን ሌላ ምክር ሀሳብ አስይዘው ተወካዮቻቸውን እኛ ጋር ልከው የነበረ ቢሆንም አልተቀበል ነውም ይህ ምክር ሀሳብ በኢትዮጵያ ድንበርና በታጅራ መካከል ኮሪደር መመስረት ነበር። እንዲሁም በዚህ ኮሪደር በኢትዮጵያ ባህራዊ ሰፈራዊ ማቋቋም ቅድም የነበረበት ምክር ሀሳብ ሲሆን እኛ አልተስማማንበትም በማለት የጅቡቲ ፕሬዚዳንት ኢስማኤል ኦመር ጌሌ ምላሻቸውን ሰጥተዋል። ወደ ከታዩ መረጃዎችን ስናፍ የኢትዮጵያ እንባ ጠባቂ ተቋም የደሞዝና ጥቅማ ጥቅም አነስተኛ መሆንና ልምድ ያላቸው ባለሙያዎች ፍልሰት በቤጅታ አመቱ ያጋጠመው ችግር መሆኑን አስታውቋል። የኢትዮጵያ እንባ ጥባቂ ተቋም በ2017 በጀት አመት በተለያዩ ተቋማትና ክልሎች ላይ ቅሬታ በቀረበባቸው የስራ ክፍሎች ላይ በትኩረት ሲሰራ እንደነበር ተገልጿል። የመንግስት አስፈጻሚ መስሪያ ቤቶች ከመመሪያና ደንቦች እንዲሁም ከዜጎች መብት አንጻር ህግና አሰራርን ተከትለው እየተከናወኑ ስለመሆኑ ለመፈተሽ በተመረጡ ሰማንያዊ ክልልና የፌዴራል ተቋማት ላይ ቁጥጥር መካሄዱ የተቋሙ የህዝብ ግንኙነትና የኮሚኒኬሽን ክፍል ስራ አስፈጻሚ አቶ አንን ለይ ወርቄ ተናግረዋል። የኢትዮጵያ የህዝብ እንባ ጥባቂ ተቋም ቁጥጥር ባከናወነባቸው በተፈጥሮና ሰው ሰራሽ ምክንያቶች ለተፈናቀሉ ዜጎች የወሳኝ ኩነት ምዝገባ አገልግሎቶች በተለይ የልደት ምዝገባና የልደት ሰርተፊኬት አገልግሎቶች እስካሁን አለመጀመሩ ተመላክቷል። የውጭ ሀገር ስደተኞችን በአገር አቀፍ የማህበራዊ ና ኢኮኖሚያዊ ስርዓቶች ውስጥ ተሳታፊ ለማድረግና የምዝገባ ድግግሞሽን በማስቀረት ግልጽ መረጃ ለመያዝ እንዲቻል የዲጂታል መታወቂያ ተግባራዊ አለመደረጉ ለህብረተሰቡ በሚቀርቡ የተሟላ አገልግሎት አሰጣጥ ላይ አሉታዊ ተጽዕኖ ማሳደሩ ተመልክቷል። ሌላ በኩል ታዳጊ ክልሎች የቅድመ መደበኛ የመጀመሪያ ደረጃ ትምህርት በአፍ መፍቻ ቋንቋ ለማስተማር በየትምህርት ዘርፉ የሰለጠኑ መምህራን በጣም አናሳ መሆናቸው ተነግሯል። በመሆኑም ቋንቋውን በመናገራቸው ብቻ ባልሰለጠኑበት የትምህርት መስክ እንዲያስተምሩ እየተደረገ መሆኑ ተገልጿል። ይህም ጥራት ያለው ትምህርት ተደራሽነት ላይ አሉታዊ ተጽዕኖ መፍጠሩ ተመላክቷል። ወደ ቀጣይ መረጃዎችን ስናልፍ ኢራን በእስራኤል ላይ የሚሳኤል ጥቃት በፈጸመችበት ወቅት አሜሪካ ሚሳኤሎችን በማክሸፍ መሳትፏን ከፍተኛ የአሜሪካ ባለስልጣን ገልጿል። ኢራን ዛሬ ማታ በሁለት ዙር በእስራኤል ላይ የሚሳኤል ጥቃት የሰነዘረች ሲሆን የ አሜሪካ የአየር ተዋጊዎችና የሚሳኤል አውዳሚ የመከላከያ ስርዓቶች ሚሳኤሎችን በማክሸፍ መሳተፋቸው ተነግሯል። በተጨማሪም አሜሪካ በቀጠናው ያላትን የጦር ሰፈሮች ለመጠበቅ ጦሯን እያጠናከረች መሆኑንና ወደ እስራኤል ማስጠጋት መጀመሯ ተዘግቧል። በተያያዘ ዜና የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራንና እስራኤል ጉዳይን በተመለከተ ከደህንነት ኃላፊዎቻቸው ጋር ያደረጉትን ስብሰባ አጠናቋል። ውይይቱ መጠናቀቁን የገለጸው ዋይት ሀውስም ተጨማሪ መረጃ ከመስጠት ተቆጥቧል። እስራኤልም በትናንቱ ምሽት ኢራን ላይ በከፈተችው ጥቃ ሁለት የጦር ጀቶች እንደተጠቀመች መረጃዎች ወጥተዋል። ጀሩሳሌም ፖስት ባወጣው መረጃ በመጀመሪያ ሌሊቱን የኢራንን የአየር መቃወሚያ እዛው ኢራን ውስጥ ቀድሞ በሞሳድ በተሰሩ ድሮኖች እንዲወድሙ ተደርጓል። ኢራን ሰማያ ላይ ምንም ጣምን የምታይበት እድል አልነበረም። ኢራንን ከእንቅልፏ የቀሰቀሳት የእስራኤል ቦምብ ነበር። እስራኤል ኢላማ ያደረገችው ታላላቅ የጦር መሪዎችን፣ የኢራንን የአብዮት ጠበቃ ጦር፣ የኒውክሌር ሳይንቲስቶችን፣ የኒውክሌር ማብለያ ጣቢያዎችንና የሚሳኤል ማስወንጨፊያ ሳይቶችን ነበር። ዛሬ ምሽት ደግሞ ቴህራን የሚገኘው የኢራን መከላከያ ዋና መስሪያ ቤት ተደብድቧል። የተባበሩት መንግስታት የጸጥታው ምክር ቤትም ለመሰብሰብ ቀጠሮ ይዘዋል። ጦርነቱ በተጀመረ በሰዓታት ውስጥም የአለም ነዳጅ በበርሜል 13 ዶላር ገደማ ጨምሯል። ይህም በየቤታችን የሚገባ ኢኮኖሚያዊ ጉዳይ እንደሆነ ብዙዎች እየተናገሩ ይገኛሉ። ወደ ቀጣዩ መረጃችን ስናልፍ ተፈናቃዮች ለፖለቲካ አላማ ማስፈጸሚያ እየተደረጉ ሲሉ በትግራይ ክልል የሚገኙ ፓርቲዎች ገልጸዋል። የፌዴራል መንግስትም ሆነ የትግራይ ጊዜያዊ አስተዳደር ተፈናቃዮችን ለፖለቲካ አላማ ማስፈጸሚያነት እየተጠቀመ ነው ሲሉ በክልሉ የሚንቀሳቀሱ የፖለቲካ ፓርቲ ፓርቲዎች ገልጸዋል። የፌዴራሉ መንግስትም ሆነ የቀድሞ የህወሀት አካል የነበረው ጊዜያዊ አስተዳደር ተፈናቃዮችን ወደ ቀያቸው በመመለስ ፈንታ ለፖለቲካ ፍጆታ መጠቀሚያነት እያደረጓቸው ነው የሳልሳዊ ወያኔ ሀርነት ትግራይና ባይቶና አባይ ትግራይ ፓርቲዎች አስታውቋል። የትግራይን ህዝብ ጥያቄ በፕሪቶሪያው ስምምነት ማነቆ ውስጥ በማስገባት የፌዴራሉ መንግስት ሆነ የጊዜያዊ አስተዳደሩ ለራሳቸው የፖለቲካ ፍላጎት ማስፈጸሚያ ለመጠቀም የትግራይ ህዝብን ከወንድምና እህት ጎረቤት ህዝብ ጋር በጋራ አብሮ እንዲኖር ተገቢውን ስራ እየሰሩ አይደለም ሲሉ የተናገሩት የሳልሳ

አቶ ብርሃኔ አጽባ ናቸው። ፓርቲዎቹ አሁንም ቢሆን የትግራይ ችግር የኢትዮጵያ ችግር በመሆኑ የክልሉ አመራሮች የሚሆን የፌዴራል መንግስቱ በትኩረት ሊሰሩ ይገባል ሲሉ አሳስበዋል። ወደ ቀጣይ መረጃችን ስናልፍ የቀድሞ የአትሌት ገለቴ ቡርቃ አባል ተለቆ ወደ ቤቱ መግባቱን የአክስቱ ልጅ የቀድሞ የአዲስ አበባ ፖሊስ ባልደረባ ሀይሉ ቢረካ ገልጿል። አቶ ሀይሉ ከፍተኛ ድብደባና እንግልት እንደደረሰበት ጨምሮ ገልጿል። የአዲስ አበባ ፖሊስ የአትሌቷን ባል እሱ እንዳልያዘውና ማን እንደያዘው እንደማያውቅም ገልጾ ነበር። ወደ ቀጣይ መረጃችን ስናልፍ አቶ አለማየሁ ጢሞቴዎስ ለሁለት አመታት በጥብቅ ዲሲፕሊን ተገምግመው በማስጠንቀቂያና በሂስ እንዲታለፉ ተደርገዋል ሲል የክልሉ ብልጽግና ፓርቲ ጽፈት ቤት አሳውቋል። ያለመከሰስ መብታቸው የተነሳው የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በቁጥጥር ስር ውለዋል። የክልሉ ብልጽግና ፓርቲ ጽፈት ቤት ትናንት በአስራጭ መረጃ አለማየሁ ጢሞቴዎስ በተከታታይ ሁለት አመታት በጥብቅ ዲሲፕሊን ተገምግመው በማስጠንቀቂያና በሂስ እንዲታለፉ መደረጋቸውን ጠቁሟል። በዚህም በራሳቸው ላይ ማሻሻያዎችን በማምጣ ማምጣት በጸጥታ ተቋማት ላይ አውንታዊ አስተዋጽኦ ማድረግ መቻላቸው ከጥፋታቸው ተምረውና ታርመው እየሰሩ እንደነበርም ገልጿል። ይህ ባለበት ሁኔታ ግን ከቅርብ ጊዜ ወዲህ ከፓርቲ መርህ ባፈነገጠ መልኩ የክልሉ መንግስት ላይ በተቃራኒ ሲሰሩና ከህገወጥ አካላት ጋር ሲገናኙ እንደነበር ጠቁሟል። በዚህም ምክንያትና በተያያዥ ምክንያቶች ከነበራቸው የስልጣን ገደብ ላይ በመጠቀማቸው ፓርቲው የእርምት እርምጃን በመውሰዱ ምክንያት ከስራ ገበታቸው ላይ በመቅረት ፓርቲው በስም በግልጽ ጠቅሶ ካልጠራቸውና የሽብር አካላት ካላቸው አካላት ጋር ግንኙነት ሲያካሄዱ እንደተደረሰባቸውም አመልክቷል። በዚህም የተነሳ ሲመሩት የቆየው ተቋም መጥራት ስላለበት በፓርቲ ማዕከል ሰነድ ተዘጋጅቶ ከጸጥታ አመራሮች ጋር በመነጋገር ሰፊ ወንጀሎች ሲፈጽሙ እንደቆዩ ማወቅ እንደተቻለ በቀጣይም ማጥራት ሂደቱ በፓርቲው አሰራር መሰረት እየተካሄደ የሚዘልቅ እንደሆነ ገልጿል። አቶ አለማየሁ ጢሞቴዎስ ምንም እንኳን ምክርና ተግሳጽ ቢሰጣቸውም የግል ጥቅማቸውን ለማግኘት ሲሉ በኮንትሮባንድ ንግድ፣ በህገወጥ መሳሪያ ዝውውር፣ ስልጣኑን ያለ አግባብ መጠቀም፣ የስርአት ግልበጣና በሌሎች መሰል ወንጀሎች በመጠርጠራቸው ያለመከሰስ መብታቸው ተነስቶ በቁጥጥር ስር እንደዋሉም አሳውቋል። በቁጥጥር ስር መዋላቸውን ተከትሎ ታዲያ በረከት ገበሬዋ በሚል በማህበራዊ ሚዲያ የምትታወቀው ግለሰብ እህት ብራላ ትስጠኝ በማለት ደፍን ሰባት ወር የእናቴ ልጅ ወንድሜን በግፍ አስሮት ነበር። እንደምታውቁት ከእግዚአብሔር ውጭ ማንም አልነበረንም። የምነግረውን ለእግዚአብሔር አምርር የነገረው ነበር። ይሄ የጸሎቴ መልስ ነው። ወንድሜን በሰላም ወደ ቤቱ መጥቷል፣ ስትል መልእክቷን በማህበራዊ ትስር ገጿ አካርታለች። ወደ ከተማ መረጃችን ስናልፍ አፄ ፋሲል ክፍለ ጦርና ኢንጂነር ስመኘው በቀለ ክፍለ ጦር በጥምረት በፎገራ ወረዳ በአገዛዙ ኃይል ላይ ጥቃት ማድረሳቸውን ገልጸዋል። የአገዛዙ ሰራዊትም ቁስለኛ በሁለት ፓትሮል ወደ ደብረ ታቦር ይዞ እንደሄደ ሜጀር ጀነራል ውባንታ አባተ ኩር ገልጿል። በተመሳሳይ ወጅ ጊዮርጊስ ውጊያው እንደጀመረ የኢንጂነር ስመኘው ውስን ሰራዊት አለምበር ከተማ ውጊያ እንዳደረገ ነው የተገለጸው። በተጨማሪም በደብረ ታቦር ከተማ ሜጀር ጀነራል ውባንታ አባተ ክፍለ ጦር በሰራው ጥና ኦፕሬሽን በሚሊሻዎች ላይ ከባድ እርምጃ እንደተወሰደባቸው ተገልጸዋል። ወደ መጨረሻው መረጃችን ስናልፍ የአብን ከፍተኛ አመራር የነበረውና የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ አንድ አነጋጋሪ መልእክት አስተላልፈዋል። በመልእክታቸውም በምስሉ ላይ የሚታዩት ወጣቶች ቴድሮስ ጌታቸው ና ታደለ ጥበቡ ይባላሉ። ሁለቱም ወጣቶች በከተማ ማህበራዊ ና ኢኮኖሚያዊ ጉዳዮች ንቁ ተሳትፎ የነበራቸው በወጣቶች ና በባህር ዳር ከተማ ህዝብ ዘንድም ተደማጭነት የነበራቸው ወጣቶች ናቸው የሚል መልእክት ዶክተር ደሳለኝ አጋርተዋል። ዶክተር ደሳለኝ ጫኔ አክለውም ሁለቱም ከቤታቸው በጸጥታ አካላት ተይዘው ከተወሰዱ ከአንድ አመት በላይ አልፏቸዋል። ቤተሰቦቻቸው ና ጓደኞቻቸው የት እንደደረሱ በተደጋጋሚ የሚመለከታቸውን አካላት ቢጠይቁ ምላሽ ማግኘት እንዳልቻሉ፣ አሁንም በምን አይነት ሁኔታ እንደሚገኙ ማወቅ አልቻሉም። የሚመለከታቸውን የባህር ዳር ከተማ የአማራ ክልልና የፌዴራል የጸጥታ አካላትና የሰብአዊ መብት ድርጅቶች ለጉዳዩ ምርመራ እንዲያካሂዱና የደረሱበትን እንዲያሳውቁም ጥሪ አቅርባለሁ ሲሉ ዶክተር ደሳለኝ ጫኔ መልእክታቸውን በማህበራዊ ገጻቸው አጋርተዋል።